ሰላም ሰላም፣ እንደምን አላችሁልኝ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁኔ። በጣም ደህና ነኝ። ተጠፋፋን አደለ እንዴ? ቡና ጠጡ አይባልም እንዴ? እንዴት ናችሁ? ደህና ናችሁ? ክብር ለእግዚአብሔር ለአምላካችን ይሁን ለአንዱ፣ ለሰማይና ለምድር ፈጣሪ፣ ለጌታችን ክብር ይሁንና ዛሬ አንድ ነገር ልተረጉምላችሁ ፈቅጅ ወድጃለሁ። የዛሬው ከአረበኛ ሳይሆን ከእንግሊዘኛ ዶክተር ሳፊያ እና አባቷ ዶክተር ሻቢር አሊ ስለ ስቅለት ያወሩትን እንይሲ እንመልከት። እስኪ ሙስሊሞች፣ ሙስሊም ያልሆናችሁ ማን እንደተሰቀለ በኢየሱስ ፈንታ ቬ ኪልድ ሂም ኖት ኖር ክሩሲፋይድ ሂም አልሰቀሉትም፣ አልገደሉትም። ቁርአን አራት አንድ መቶ ሐምሳ ሰባት ቁርአን አራት አንድ መቶ ሐምሳ ሰባት ላይ ምን ይላል? አልሰቀሉትም፣ አልገደሉትም ይላል። ወመሳላብሁ ወመካታልሁ ወላኪን ሹቢሀ ለሁም ይላል። መስሎ ታያቸው። መስሎ የታያቸው ማን ነው? ኢየሱስ ወይም ደግሞ ኢሳ ካልተሰቀለ መስሎ የታያቸው ማን ነው የሚለውን ከዶክተር ሻቢር አሊና ከሳፊያ አሊ እንመለከታለን። ቁናን ትናገረን ወደሚለው ፕሮግራማችን እንኳን ደህና መጣ ሐባቴ ዶክተር ሻቢር አሊ ትለዋለች የሰሜን አሜሪካ የእስልምና እንቀጥል። ዛሬ የምንወያየው በብዙዎች ግራ የተጋባው የቁርአን ቨርስ ሰዎች በሚገባ ያልተረዱትን የቁርአን ቨርስ ነው የምናየው። ይህም ደግሞ የሚገኘው ቁርአን አራት አያ አንድ መቶ ሃምሳ ሰባት ላይ ይገኛል። አልሰቀሉትም፣ አልገደሉትም የቀረዋለ ነገር ግን መስሎ ታያቸውም፣ ይላል መስሎ ታያቸው። ሰላም ይሄ ስለዚህ ስለ ኢየሱስ እንደሚያወራ ግልጽ ነው ትላለች ዶክተር ሳፊያ። ይህ የቁርአን ጥቅስ የብዙዎች የመወያያ እንትን አጀንዳ ሆኗል። ብዙዎች ሁልጊዜ የማይስማሙበትና የሚወያዩበት ነው። በእስላሞችም መካከል ሙስሊሞች በግላቸውም በሕዝብም ክርስቲያኖች በግላቸውም በአደባባይም በዚህ ጉዳይ ላይ ይወያያሉ እና አለመግባባት መጧል።

ይህ ቁርአን የተፋለሰ ነው፣ ውሸቱን መሆኑን የተሰቀለውን ኢየሱስን የሚክድ ቁርአን ነው ብሎ ክርስቲያኖች ይከሱናል። ክርስቲያኖች እንዲሁም ምክንያት ሲሰጡ ይህ እኮ በታሪክ የተረጋገጠ ነው፣ ከክርስትና ከክርስቲያን ውጭ የሆነ ታሪክም የሚያረጋግጠው መጽሐፍ ቅዱስ እና መጽሐፍ ቅዱስ ያልሆነው በእርግጥ የተረጋገጠ ነው። ስለዚህ እንዴት ይህንን ከስድስት መቶ ዓመት በኋላ መጥቶ ሊክድ ቻለ ብለው እንትን ይላሉ እና ይህ ቁርአን ይህ መጽሐፍ የተዘገበውን እውነተኛ ታሪክ የሚክድ በመሆኑ መጽሐፉ የሐሰት መጽሐፍ ነው ይላሉ። ነው የሚለው የስልምና የክላሲካል ወይም ደግሞ የቀደም ቀደምት ምሁራን የቀደምት ታሪክ ተመራማሪዎች የሙስሊሞች ሄደው ያ ኢየሱስን መስሎ ተሰቀለ ነው እንጂ አልተሰቀለም አላልንም ነው የሚሉትያ እንደዛ ብለው ምንትን የሚሉት እንኳን አሁን ብዙ ችግር እየፈጠረ ሌላ ችግር እየፈጠረ ነው በሙስሊሙ መካከል ምክንያቱም ለምን መሰላችሁ አይሁዶች ዘግበውታል ማን ጆሴፈስ ፍላቪየስ የሚባል በጣም የታወቀ እንትንላችኋለሁ አሳያችኋለሁ። የአምሳ አምሳ ምናምን ሰዓት አማዞን አማዞን አማዞን ልቀጥልላችሁ ነው ብቻ ግን እነሱንም ጆሲ ጆሲ ፈስ ፍላ ፍላ ቪስ ኮምፕሌት ወርክ ኦፍ ጆሴፈስ ፍላቪየስ የአይሁድ ነው። ይህ ስለ ስቅለት በጣም የታወቀ መጽሐፍ ነው። በጣም መጽሐፉ እንትኑ ጆሴፈስ ፍላቪየስ፣ ኮምፕሌት ወርክስ ኦፍ ጆሴፈስ ፍላቪየስ በኢየሱስ ክርስቶስ ጊዜ የነበረ ማለት ነው። የጻፈ የመጽሐፉ 2642 ገጽ አለው። የታወቀ መጽሐፍ ነው አለኝ። ይህ መጽሐፍን እና ይሄ ጆሴፈስ ፍላቪየስ የሮማን ታሪክ እንትኖች ዘጋቢዎች ተጽፏል። ስለዚህ የተጻፈ በመሆኑ ችግር አለ አሁንም ነው የሚለው ዶክተር ሻቢር አሊ የሚናገረው። አሁንም ችግሩ አልተቀረፈም። ሙስሊሞች እንደዛ ቢሉም ችግሩ አልተቀረፈም። ለምን አለ አሁንም ስለዚህ የሚሉት እንደዛ እግዚአብሔር ሸውዶ አላህ ማለት ነው፣ እግዚአብሔር ሳይሆን አላህ ሸውዶ ክርስቶስን የሚመስል ሰው አምጥቶ ተሰቀለ። አላህ ራሱ አታላይ ነው፣ አታላይ ነው ብለው ብዙ ችግር እየፈጠረ ነው ነው የሚለው

አላህ ሰውን አስመስሎ እንትን ካለ አላህ አታላይነቱን ነው የሚገልጸው ነው። ሁለት ምሳሌ ልስጥሽ። እና ሁለት ሰዎች ተጋቡ። ዛይድ እና ሚስቱ ተጋቡ። ከተጋቡ በኋላ ቆይቶ ቆይቶ አንድ ሰው መጣና ያ ሰው ዛይድ መሆኑን እንዴት ታውቃለህ? ቢል ችግር ይፈጥራል። ነው ዛይድ ተጋብቷል እውነታ ነው። እና መጥቶ ግን ሃ የተጋባው ዛይድ እንደሆነ በምን ታውቃለህ? ቢል ችግር ነው። መጥቶ ሌላው ደግሞ ኖ እኮ የተጋባው ዛይድ ሳይሆን እሱ የሚመስል ሰው ነው ተሸጉዶ የተጋባው ቢል ችግር ነው የሚያመጣውል። ስለ ኢየሱስ ግን ማለት የምንችለው የኢየሱስ ለየት የሚልበት ታምራዊ በሆነ መልኩ አላህ እሱን እንዳዳነው ነው።

የነበሩት ምሁራን ሙስሊም ምሁራን የት ላይ እንደደረሱ የኢየሱስን መሰቀል አመልክቶ በጥናት ብዙ ጥናት አድርጓል ነው የሚለው። እና ያገኘው መረጃ ምንድን ነው? ኢማም ራዚ የሙስሊሞች መረጃ በሙሉ ኮንትራዲክተሪ የሚቃረን ሆኖ አግኝቶታል። ምን ሆኖ አግኝቶታል? ተቃራኒ ሆኖ አግኝቶታል። ማን ታዋቂው የእስልምና ኮመንታተር ኢማም ራዚ እና በዚህ ላይ ጥረት ያደረጉት ጥናት ያደረጉት ምንድን ነው ወደ ወንጌል ሄዱና በወንጌል ላይ ጥናት አደረጉ በምን በአራቱ ወንጌላት ላይ ታዲያ ምን ላይ ነው? ከቶ የት ላይ ነው ኢየሱስን አስመስለው የተሸወደበት ቦታ እንዴት ልናገኝ እንችላለን ወይ ብለው ከወንጌል ከወንጌል ፍለጋ አደረጉ። ወንጌል ላይ ብራረጉ ሰርች አደረጉ ምንድን የተሸወደበትን ኢየሱስን መስሎ ኢየሱስን መስሎ አንድ ሰው መጥቶ እንትን የተባለበትን። ምክንያቱም ሁሉም ይጋጫሉ። ሁሉም አይስማሙ አይስማሙ ይህ የኢትዮጵያ ሙስሊምና የኤርትራ ሙስሊም ዝም ብሎ በለው በለው ነው የሚለው። እነዚህ ግን ምሁራን ራሱ ያውቃል። ይኸው እና አይስማሙ እና አላህ እንዴት ነው እዚ ላይ የሸወደው እንትን ያላቸው አንዱን ሰው ኢየሱስን አስመስሎ እንዲሰቀል ያደረገው ሰዎች ሁሉ ገዜዎች ሁሉ ሳያስቡ እንትን ሳይሉ የት ቦታ ላይ ነው ብለው ምርምር ሊያደረጉ እና ከዚህ በኋላ ብዙ እንትን ብዙ የተለያየ መልስን ይዘው መጡ። አጥንተው ማለት ነው። እሺ መልሳቸውን ተመልከቱ። ግማሾቹ ምን አሉ? ኢየሱስ እንትን ሐዋርያት ይወዱት ስለነበር ኢየሱስን በአንዱ ሐዋርያ በሱ ቦታ በሱ ቦታ አንዱ ሐዋርያ ምን አለ እንዲሰቀል ሆነ። ስለዚህ ሐዋርያቱ ሸወዱ ማለት ነው። የእሱን ቦታ እኔ ልሰቀል ብሎ አንዱ በኢየሱስ ቦታ። እሺ በሌሎች ደግሞ ይህንን እንትን ያደረገው ያስቆርቱ ይሁዳ ነው። ያስቆርቱ ይሁዳ በራሱ የተሰቀለበት እናንትን ያለበት አለው፣ ግን ሙስሊሞች ያን ሁሉ አላዩትም። ያስቆርቱ ይሁዳ ኢየሱስን መስሎ ያስቆርቱ ይሁዳና ኢየሱስ አንድ መልክ ኖራቸው ሰውን የሚሸውዱበት ኢየሱስና አስቆርቱ ይሁዳ ሐዋርያትን መለየት አልቻሉም፣ ገዢዎችን መለየት አልቻሉም፣ ሁሉም መለየት አልቻሉም። ስለዚህ ያስቆርቱ ይሁዳ እሺ ያስቆርቱ ይሁዳ

አንዱ የሮማን ወታደር ኖ እኔ ስለ እሱ ሰቃለሁ ብሎ በማን ቦታ? በኢየሱስ ቦታ ተሰቃለ። ማን? አንዱ የሮማ ወታደር። ይሄ የሙስሊሞች እንትን ነው። አንድ የሚስማሙበት እኮ የለም። ይገርማቸዋል። ኢየሱስ በሮማን ወታደር በተያዘበት ጊዜ የሮማው ወታደር ኖ ኖ እኔ የምሰቀልለት ብሎ ኢየሱስን መስሎ በመልኩ በምኑ በምኑ አንዱ የሮማን ወታደር ስለዚህ ከሐዋርያት አንዱ ግማሾቹ ከሐዋርያት አንዱ ይላሉ፣ ግማሾቹ አስቆርቱ ይሁዳ ነው ይላሉ። የተወሰኑት ደግሞ ምንድን ማነው ይላሉ፣ የሮማን ወታደር ነው ይላሉ። እሺ።

በሙሉ የሙስሊሞች አስተምህሮና የሙስሊሞች ልቃውንት ያመጡት የተለያየ እንትን ኢንተርፕሪቴሽን ወይም ትርጉም ሀሳብ የሚጋጭ ነው ብሎ ኢማም ራዚ እንትን አለ ስለዚህ እውነቱን የሚያውቀው አላህ ራሱ ነው እኛ አናውቀውም ማን ነው አላሁ አለም ብለዋል ኢማም ራዚ ምን አለ ሁሉም ይጋጫል ይፋጫል ስለዚህ

ገቨርነር የነበረው በዛን ወቅት ኢየሱስ እንዲሰቀል ስላልፈለገ አለ ኢማም ራዚ። ማን ተሰቀለ ታዲያ? እሺ፣ ምን አደረገ? ኢየሱስ እንዲሰቀል ስላልፈለገ እሱን የሚፈልግ ሰው ፈልጎ አንድ የሆነ ሰው የኢየሱስን ልብስ የሚመስል ልብስ አልብሶ ሰዎችን በቃ ሰቅየላችሁ ብሎል አለው። ብሉ ዝም እንትን ጸጥ ለማድረግ ህዝቡን በኢየሱስ ፈንታ እንዲሰቀል አደረገው አለ። ማን ነው ደግሞ ይሄን እራሱ? ይማም ራዚ ሌሎች ተቃርነዋል። አላሁ አለም አላህ ነው የሚያውቀው፣ ግን እኔ የሚመስለኝ እንዲህ ነው ብሎ ደግሞ ተመልከቱ

በእስልምና ምሁራን መካከል ያለ ትልቅ ችግር ነው ታሪካዊ ይዘቱን ታሪካዊ እንትኑን በትክክል የኢየሱስን አለመሰቀል ክዶ ይህ ነው ብሎ ማስረዳት በጣም አስቸጋሪ ደረጃ ነው ነው የሚለው ስለዚህ ወገኖች ብዙ ነው እንትን እንበለው ስለዚህ ተመልከቱት ይሄ ነው የሙስሊሞች እንትን ይሄ ነው የሙስሊሞች ስታንድ ማን ነውየተሰቀለው አላሁ አለም። ማን እንዲሰቅል ተደረገ? አላህ አስመስሉ። አይደለም ለገበርነሩ አስመስሉ። ማን ነው ያስመሰለው? ኖ የሮማ ወታደር፣ እሱን ራሱ ወታደሮች አስመስሉ። አላህ ነው ያስመሰለው፣ እሺ። ገበርነሩ ነው ያስመሰለው፣ እሺ። የሮማ ወታደር ነው ያስመሰለው፣ እሺ። ስለዚህ ይሄ ይሄ የሙስሊሞች እንትን ነው፣ ራስ ምታት ነው። ምክንያቱም እውነታውን ክደውታል። አሁን ቻት ጂፒቲ ወይም ደግሞ ፐርፕሌክሲቲ ገብታችሁ ኢየሱስ የተሰቀለበት ከመጽሐፍ ቅዱስ ውጭ ታሪካዊ እንትን አምጣልን ብትሉት ወደ ስድስት ሰባት ታሪካዊ በዛን ወቅት የነበረውን ያስቀምጣል። ኢየሱስ መሰቀሉን የሚናገር እና መጽሐፍ ቅዱስ ውጭ ማለት ነው። መጽሐፍ ቅዱስ ብቻ አይደለም፣ መጽሐፍ ቅዱስ የራሱ ሕያው ምስክር ነው። መጽሐፍ ቅዱስን አናምንም ተበላሽቷል ቢሉ በሌላው እንኳን ይሄ ነው። ስለዚህ ከእስልምና ራቁ። የሐሰት ሃይማኖት ነው፣ ውሸት ነው፣ እውነት የለበትም። ኢየሱስ ክርስቶስ ወደዚህ ዓለም የመጣው ሊሰቀልና ለእኛ መስዋዕት ሁኖ እኛን ከዘላለም ሞትና ከዘላለም ጥፋት ሊታደገነ ነው። ምክንያቱም በዮሐንስ ወንጌል ጌታ ኢየሱስ እንዳለው እንዲህ ይላል ይሄን አስቀድሞ እሱ መሐመድ ሳይመጣ አላህ የሚባለው እንትን ሳይል ግራ ሳይጋባ የተጻፈው ኢማም ራዚ ምናምን ሳይኖር፣ ኢየሱስ እንዲህ አለ፣ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ይሄ እውነታ ነው። የዮሐንስ ወንጌል ምዕራፍ ሶስት ቁጥር 14 እና 15 በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ሰው የተፈረደበት ስለሰረቀ ምን ስላለ ምናምን ስላረገ አይደለም። አላምንም ብሎ ክርስቶስን በመካዱ ነው። ስለዚህ የሙስሊሞች ፍርድ ይሄ ነው። ይህንን ግራ የተጋባ እንትንትታችሁ ወደ ጌታ ወደ ኢየሱስ እንድትመጡና በእርሱ እንድታምኑ አደራ በሰማይ አደራ በምድር በማለት ወንድማዊ ምክሬን ወገናዊ ምክሬን ክርስቲያናዊ ምክሬን ሰብአዊ ምክሬን ለሙስሊሞች በሙሉ አቀርባለሁ። ሸራ አድርጉ፣ ላይክ አድርጉ፣ ሳብስክራይብ አድርጉ። ደና ሁኑልኝ። ጌታ ከእናንተ ጋር ይሁን።